የምሬ ነው። እስኪ መለወጥ አንችል፣ አንተ ሰርተ መለወጥ አትችል፣ እናት እየሰራ ነው አይደል እኮ፣ እየሰራ ነው ግን ባትሄድ ምን አለበት? እሺ ሄዳኔን ብታጣኝስ? ለምን አጣሽ ያለው ለምን አጣጣኝ? ለምን እንደዚህ ቃላቶች ምን ነው ያሉብኝ ነገሮች? ታውቃለህ አይደል? ብታጣኝስ? አሁን ምን እያደረግሽ ነው? እኔ እኮ እደሀለሁ። እሺ ለምን ደግሞ አትረዳኝ? እኮ ከኛ ፍቅር ጋር አይገናኝም። ለምን ደግሞ አይገናኝም? እኔ አንድ ቀን እንኳን አንድ ቀን አንተ ሳታገኘኝ ሁለት፣ አውቃለህ፣ ንገረኝ፣ እዚህ ሆነ አንድ ቀን እውነት እንደው ሳንገናኝ እኔ እናንተ ቆይታ እናቃለን። ንገረኝ እስኪ የኔ ነገር በቃ ምንም ግድ እየሰጠሽ አይደለም። የምሬን እኮ ነው ማለት አንተ ናጥቼ ምኖር ይመስላል። ንገረኝ አንተ ቁጥ እያሰብኩ እኮ ነው፣ ግድ ስለሆነብኝ እኮ ነው። እናቴ ሂድ፣ አሁንም ሂድ ነገም ዛሬ ይሳካል። ደው መንገዱን ጨርቅ ያግል። ሂድ እሺ ነኝ ምንድን ነው ነኝ? እሺ በእናትህ አትንካኝ፣ በቃ አትንካኝ። አላዛር በእናትህ ውስጤ እየተጎዳ እያወቅህ ለምን እንደዚህ የምትሆነው ፍቅር ተናሩክ? እ እስኪ ንገረኝ። እኛ እኮ ምሳሌ ነው ለሌላ መሆን ያለብን እኮ ምሳሌ ለመሆን እኮ ነው አይደል? በዲስታንስ ሪሌሽንሺፕ ምሳሌ ልንሆን ነው በቃል ዛሬ እኔ መናገር ያለብኝ ተናገራል። ሁሉንም ነገር አስረድቻለሁ። ከዛ በኋላ ምርጫ አንተን የእኔ ምርጫ አደለ። ህይወት በምርጫ ነው። እሺ አንተ ግን በጣም ውሸታም ሰው ነው። በጣም ውሸታም የእውነት አንድ አትወደኝ። የእውነት የምሬ ነው። ፍራንክ ልታረገኝ ብዬ አስቤ ነበረ። የምር እንዳንተ አይነት ውሸታም ሰው በህይወት ይቀርቡኛል። በጣም ውሸታም ሰው ነው። ምን ማለት ነው? ፍሳሜን አላውቅ ጅማሬን እንዳየሁት መምጣት ሽን እንጂ እንደምትሄጂ በቻስፉት። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልን ወይ? አለን። እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ቤተሰቦች ሰቦችዬ ትላንትና እንግዲህ በትላንትና ቪዲዮ ብዙዎቻችሁ እንዴ አላዛር ያመሃል እንዴ ምን ነክቶሃል? ማለት ይሄን ነገር ብታቅ ኖሮ ይሄን ነገር እንደምትሄድ ብታቅ ኖሮ ወይ ወደ እንደዚህ አይነት ወደ ፍቅር ህይወት ውስጥ ወይ አለመጀመር ነው፣ ወይ ደግሞ አሁን ደግሞ አሁን ባላችሁበት ሁኔታ ደግሞ ወይ አብራችሁ መሄድ አለባችሁ የሚል ነገር ሰምቻለሁ። ቤተሰቦች እንግዲህ እኔ ልነግራችሁ የምፈልገው ነገር አለ። ምን መሰላችሁ? እኔም ከእሷ ጋር ቢሄድ ደስ ይለኛል። በመጀመሪያ ይህንን ነገር እኔ ኦልሬዲ ተስፋ ትቼው ነበር። ኦልሬዲ ትቼው ነበረ። እንደሚሄድ አላውቅም። ማለት አሁን እኔ ራሴ እንዴት እንኳን እንደዚህ እንዳለችኝ እንኳን አላውቅም። ማለት እኔ ነገሮችን አስተካክልላለሁ ማለቷ ለእኔ ለራሴ ራሱ በጣም ግርም ብሎኛል። እና ያው እንግዲህ ቤተሰቦች አንዳንዴ እድል ሲመጣ በእድል መጠቀም ጥሩ ነው ብዬ አስባለሁ። ማለት አንድ ከብዙ አንግል ስታዩት ያው እውነት ነው። የሆነ ኮመንት አይቼ ነበራ እና ያው ሰውኮ ከሀገር የሚወጣው ከሀገር የሚሰደደው የተሻለ ሕይወት ፍለጋ ነው። ማለት የሚበላው ሚጠጣው ምናምን የቸገረው ያጣ ሰው ነው እንጂ ኖርማሊ እንዴት ይሆናል? እንደዚህ አይነት ነገር እንዴት ይሆናል? ማለት እናንተ ትሰራላችሁ፣ ትኖራላችሁ፣ ትበላላችሁ፣ ትጠጣላችሁ። ስለዚህ እናንተ እኮ እንደዚህ መሄድ አይጠበቅባችሁም፣ ምክንያቱም የራሳችሁ ስራ አላችሁ። ስራ የሌለው ሰው እንኳን በዚህ ሰዓት ከሀገር እየወጣ አይደለም። ወንድሜ ተው፣ ይቅርብ ከሀገር መውጣቱ በተለያየ በቃ ብቻ። አንድም ደግሞ ከአውሮፓም አይቻለው ኦሬዲ በአሁን ባለበት ታይም ላይ ብዙ ስራ ምናምን እንደዚህ እንደሌለ የሚናገር ቪዲዮ አይቻለሁ። ወገን ቤተሰቦች አሁንም አልተረዳችሁኝ ማለት ነው። እኔ የምሄደው ኖርማሊ ያው ከስራም ባለፈ እኔ መጀመሪያ እኔ አርሉም የመጀመሪያ የምሰራው ማለት እሷ ነገሮችን ስለምታውቅ፣ አክስቴ ነገሮችን ስለምታውቅ እሷ ናት የምታስተካክልልኝ እና ያው ብቻ ምንም ቢሆን ከዚህ ሀገር ይሻላል። ደግሞ ምን መሰላችሁ፣ በእርግጠኝነት እዛም ሄደን ደግሞ አብረን የምንኖር አብረን ደግሞ ለእናንተ ብዙ ነገሮችን የምናሳያችሁ ይሆናል ብዬ እርግጠኛ ስለሆንኩኝ ነው። እና ቤተሰቦች ዛሬ ደስ በሚል ሁኔታ ዛሬ ደስ በሚል ሁኔታ ኤምባሲ ሄጄ ነበረ። አንዳንድ የሚነገሩ ቃላቶች ነበሩ፣ ስለነሱ አወራን። ተጠየቅኩኝ ስለ እሷ ለአክስቴ ምን እንደሆንኩኝ ምናምን የተለያዩ ጥያቄዎችን ጠይቀውኛል። እንግዲህ መልሱ የሚመጣው ቢበዛ አንድ ሳምንት ምናምን ይሆናል ተብያለሁ። እና ለምን ጉዳይ እንደሚሄድ ምናምን በተስማም በጣም ጥብቅ ነው። ብቻችሁን ነው የምትጠየቁት ምናምን እጃ ያበደ ነው። ደስ ይላል። እና ቤተሰቦች ያው ስትገቡ ፓስፖርቴን ያስኩት ያው እዛ ስትገቡ ፓስፖርት አሳይታችሁ ስለምትገቡ ነው፣ ያው የምታውቁት፣ አቁታላችሁ እና አስገብቼ በዚህ ስለመጣ የቪዛው በዚህ ስለሆነ ፓስፖርቴን አሳይቼ ስለገባሁኝ ነው። እቺ አበባ ደግሞ ያው የኔ ውድ የኔ ኬክ የኔ ሁሉ ነገር ትንሽ ስለከፋት ለእሷ ያው አበባ ይላት መጥቻለሁ ያለው ሰፈሯ አለኝ ሰፈሯ መጥቻለሁ። ምንም ማድረግ አልችልም፣ ስላኮረፈች ብደውል አታነሳ ምን ብል ምንም አይነት መልስ የለም። በመጨረሻ ዛሬ ጠዋት እንዶ ምንላ እሺ ለምን ደወልክ? አንብላይ ነበር ፈልጌሻለሁ፣ የመጣው ነው ያለው ነገር እነግርሻለሁ ብያት ነው ዛሬ ራሱ። አኩርፋኛለች ጭራሽ ማለት ነው። እና ውድና የተከበራችሁ ቤተሰቦች ዛሬ ደስ በሚል ሁኔታ ቆንጆ ስጦታ ሰጣታለሁ እንዳታኮርፈኝ። በአበባ ነው ምንጀምረው። ለምን መሰላችሁ? አንዳንዴ ምን መሰላችሁ? የቅርቡን ነገር እናስባለን ማለት የተሻለ ነገር እያለ የኔና የእሷን ሕይወት የሚቀይር ነገር እያለ ኖርማሊ በጥንሽ ነገር እኛ እንሸወዳለን ብያስባለሁ እና እሷም ደግሞ ስሜታዊ ሆና ይመስለኛል። ዛሬ ኦልሬዲ ተረጋግታ የምታወራኝ ይመስለኛል። ሳይከፋት ሳይደብራት የኔን ሀሳብ ደግፋ የምታወራኝ ይመስለኛል። ብቻ ግን አላውቅም። ቤተሰቦች እናንተም ቅር ካሰኘዋችሁ፣ ከደበራችሁ፣ ምን ካላችሁ በጣም ይቅርታ። ከተሳካልኝ ነው ባዛዌ። አሁንም የምነግራችሁ ነገር ከተሳካ ነው። አሁንም እኔ እንዲሳካልኝ ጸልዩልኝ፣ ነው ማለት አንዳንድ ኢንተርቪው መወደቅ አለ። ምክንያቱም ያ ወጣት ስለሆንኩኝ ከጠየቁኝ ጥያቄ አንፃር ምናምን። ዋናው እሷ ያለችው እሱም ብቻ እለፍ ነው ያለችኝ። እና ከባድ ነው፣ ትንሽ አሳሳቢ ነገር ነው። እና ባለቤት እንዳለኝ ምናምን ተናገር ያለው እና ስለዚህ አብረን የምንሄድ በአሁን ባንድ እንኳን ሄጄ እሷን የመውሰድ መብት እንዲሰጠኝ ማለት ነው። እና ብቻ ቤተሰቦች አሁንም ልነገራቸው የምፈልገው ነገር ጸልዩልኝ። ይሄ ኢንተርቪው ተገምግሞ ፍቃደኛ እንዲሆኑና እንዲሄድ በቃ ዋናው እሱ ነው። ሌላው ነገር ትርፍ ነው። ቤተሰቦች፣ ለማንኛውም ውድና የተከበራችሁ ቤተሰቦችዬ፣ በጣም እየወደድኳችሁ፣ በጣም እያከበርኳችሁ ተናፋቂዋን ውዷን የኔ ኬክን የምንጠብቃት ይሆናል። ቤተሰቦች ኦ ራሳቸው ደግሞ በባለፈው ማለት ትናንትና እና የተለቀቀውን በማናዝዋል እሸቱ ፖድካስትን ተመልክታችሁታል ብዬ አስባለሁ። በዚሁ አጋጣሚ በጣም አመሰግናለሁ። ብዙ ዶክተሮች፣ ብዙ ፕሮፌሰሮች እዛ ፕሮግራም ላይ ቀርበዋል። እኛም ደግሞ በጥንዶች ብዙ ታስተምራላችሁ ብሎ አቅርቦናል። በጣም እናመሰግናለን። ብዙ ነገር ትማሩበታላችሁ ብዬ አስባለሁ። በህይወቴ ከኖርኩበት ሁሉንም መስፈርት በሙሉ አሟልተን ነው ማለት ምን መሰላችሁ? በፍቅር ብዙ ማንቆይም። እኔ ግን በህይወቴ ብዙ ያሳለፍኳቸው ነገሮች አሉ። ስለ ነገሮች በጣም ብዙ ነገሮችን አውርቻለሁ። ገብታችሁ ተመልከቱት። በእርግጠኝነት ትወዱታላችሁ። ቤተሰቦች ጥሩ ተምረንበታል። በተለይ ስለ መንፈሳዊ ነገሮችም ብዙ ነገሮችን አውርተናል። ከዛም ብዙ ነገር የምንማርበት ይሆናል። ጋብዛችኋለሁ በዚሁ አጋጣሚ ለማለት እወዳለሁ። አሁን ውዷን እንጠብቃት። መጣችልኝ መጣችልኝ መጣችልኝ። እንዴ! ፈገግ ቢያ ይታል ፈገግታሽ። ሳቅ ሳቅ ሳቅ ሳቅ። አዎ፣ በቪዲዮ ነው ዛሬ የምነግርሽ። የምስራች አለኝ አምባቴ። ደግሞ አንተ የምትነግረኝ የምስራች ነው የሚያስደስተኝ አይደለም። በቃ እረፍት

ለብረው ስልክ ማታ ነሽ ማንሳት አልፈለግኩም አልፈለኩም። ከራሴ ጋር መሆን ነው ያልከው ስልክ አባቴ፣ ግን ምንም አልመሰለህም እንዴ? እኔ እኔ እኔ ብቻ ነኝ ልክ እየተሰማኛለሁ። ይሄ ፊሊንግ አንተ ጋር ይሄ ስሜት አልተሰማህም ማለት ነው? እንዴት ፊሊንግ ማለት ነው? ጥለኸኝ ልትሄድ እኮ ነው አባቴ። ጥለኸኝ ልትሄድ እንደሆነ እየነገርከኝ እኔ ደስተኛ እንደሆነ ትጠብቃለህ? ምን? እንዴት ነው ደስተኛ መሆን ነው? እስኪ ልገረኝ እናቴ ለምን አትረጅኝም እኔ የምሄደው ለኔም ለአንቺም ለነገ ህይወታችን ነው አይደል እንዴ? ቢሆንም በቃ እኔ ማለት ነው እስክለምደው ይሄንን ስሜት እስክለምደው ድረስ እሺ። እኔስ አንተ እሱን እሺ፣ እዚህ ሰርተን መለወጣ አንችልም? ንገረኝ እስኪ። የምሬ ነው እስኪ። መለወጣ አንችልም? አንተ ሰርተን መለወጣ ትችልም? እናቴ እየሰራ ነው አይደል እኮ እየሰራ ነው። ግን ባትሄድ ምን አለበት? እሺ፣ ሄዳ እኔን ብታጣኝስ? ለምን አጣሻለሁ? ለምን አታጣኝም? ለምን እንደዚህ ያሉብኝን ነገሮች ታውቃለህ አይደለ? ብታጣኝስ? እንደዚህ ነገር አትናገሪ። ስለማጣት አይደለም ማውራት ያለብን፣ ደስተኛ ለመሆን አታስብ አይደለም። እኔ እኮ ደስኛ እንድትሆኝ ነው። እናት ያርል እንዴ እ እኔ እንኳን ዲቪ ሞልቼ ዲቪ ሞልቻለሁ አይደለ? በአሁኑ ውጤት አይቻለሁ ውጤት አይቻለሁ ወይ ንገረኝ። ባላይሽ፣ ለምንድን ነው ያላየሁት? ንገረኛ። ንገራቸዋለን እነሱ እኮ በቃ ባዩም ብታዪውም፣ ቢበደርስሽም የትም መሄድ እንደማትፈልጊ አዎ፣ ካንተ ጋር አዎ። አሁን ላይ ላይክ ነገሮች አስተካክለን ቢያንስ አትሊስት ብዙ ነገር ማድረግ ይችላል ነው እንጂ ኢቨን እንኳ ጋብቻ አልፈጸም ነው ጋብቻ ሳንፈጽም በጓደኝነት ስንት ሰው ነው የሚታለለው ስንት ነገር ነው የሚደረገው ሴጣን መሀላችን ቢገባስ ስለ ሴጣን እያወራህ አይደል እንዴ አዎ ምንም እኮ እንደዛ አይነት ነገር እኮ አያስፈልግም እናቴ ሁለታችንም ደግሞ እንደተሻለ ሰዎች እናስብ ገባሽ አይደለ አሁን እኔ ብሄድ ደስተኛ ልትሆኝ ነበር የሚገባሽ እንጂ ልታቆርከው ዲቪ ነው ያለው ከዛ አንተ ትሄድ እኔ እሄዳለሁ በቃ የኔ እናት ዲቪውን ስላልሽ አይወጣልሽም ማርል በቃ ሌላም ሌላም አማራጭ እኔም እኮ መውጣት ትፈልጋለሁ። እኔ ህልሜ ነበረ፣ ውጪ መሄድ ህልሜ ነበረ ግን ደግሞ ለቃ አሁን ላይ ትንሽ መቆየት አለብኝ ከአንተ ጋር ያለኝን ቦንድ እንጂ እኔም ምን ባገኝ ንድል ባገኘው እኮ ልሄድ ይችላል። ግን አሁን ላይ ደግሞ ባገኝ አልሄድም። አንተን ትቻ አልሄድም። ከአንተ ጋር ካልሆነ የትም አልንቀሳቀስም እኮ። እኔም እኮ አሁን ቀደም ብዬ ልሄድ ነው። ለአንድ ወር፣ ለሁለት ወር ብትሄድ እኮ ደስ ይለኛል ግን አንተ ኖርዌይ ስትሄድ ምናምን እንትን እስክታገኝ ድረስ በኖሪያ ግሪን ካርድ ነው መሰለኝ የሚባል እሱን እስክታገኝ ድረስ ምናምን እኮ ፕሮሰስ አለው የሁሉ ሁሉ ዓመት እሺ። ከዛስ እናቴ እንደዛ እንደምታስቢው ያለም ቢበዛ ሁለት አመት የምሬ ኮሜንት ላይ ራሱ አንብብ ያለው የምሬ ነው። እዛ ኖርዌይ የሚኖር ሰው አስር አመት ፕሮሰስ እስኪጨርስ እንደው በደምብ ብቻው ተባብላችሁ ተለያዩ ነው ያለው። ምን ማለት ነው? በቃ እንደዛ ኔጌቲቭ ኮሜንት አይሰጥም። ኔጌቲቭ ኮሜንት አይደለም እነሱ ስለሚያውቁ እዛ ስለሆኑ አንተ ስለዛ ኑሮ ታውቃለህ፣ ስለውጭ ሀገር ኑሮ ታውቃለህ። ንገረኝ እስኪ። እኔ እኮ አክስቴ እዛ ናት እያልኩሽ አክስቴ ኖረችና፣ ታዲያ አክስቴ ሁሉንም ነገር ትነግረሃለች እንዴ? ንገረኝ እስኪ። ምን ማለት ነው? አንዳንዴ እኮ ማሰብ ያለብን ማሰብ አለብን እኮ። የማሰብ ችግር እኮ አይደለም እናቴ። ለምንድን ነው የማትረጅኝ? ነገር በቃ ላዛር አትናገረኝ። በቃ የምትናገረውን ነገር አስብ። ምን እያደረግሽ ነው? ለምን ደግሞ አትረዳኝ እኮ። ከእኛ ፍቅር ጋር አይገናኝም የማይገናኘው እኔ አንድ ቀን እንኳን አንድ ቀን አንተ ሳታገኘኝ፣ ሁለት አውቃለህ? ንገረኝ። እዚህ ሆነ አንድ ቀን እውነት እንዲያው ሳንገናኝ እኔ እናንተ ቆይታ እናውቃለን። ንገረኝ እስኪ ከዛስ፣ ወራትን ከዛስ፣ አመታትን ትንሳኤ ትቆያለች ብለህ ታስባለህ? ለምን አትቆይም? ልቆይ ይችላለሁ ግን ምን ነው የምታገኘኝ? ቆርጬ ነው የምታገኘኝ። አንተን ማጣት ምን ያህል ከባድ እንደሆነ አውቃለሁ። እኔ ቆይል አታጭኝም፣ ታጭኝም አታጭኝ አጣሃለው አጣሃለው። እዚህ ሆነን እንኳን ስንት ነገር ነው እየደረሰብን፣ ስንት ወሬ ነው እየተናፈሰ ያለው። አብረን ሆነን እንኳን እኮ ስንት ነገር ነው እያሳልፍን ያለ ነው። ታውቃለህ አይደለ? በስንት ነገር እየተፈተነን እንደሆነ ታውቃለህ አይደለ? ስትሄድ ደሞ እሺ፣ ፈተናው እንዴት እንደሚበዛ ታውቃለህ አይደለ? መኪና እስኪ ንገረኝ የምሬን ነው ነው ማለት ወይኔ? ምን በላን? ምን ጠጣ? ወይ ምን ይሻለናል? እንዴት ይሆናል? ምርጫ አንተ ነው። በቃ አልኩህ ዛሬ። እኔ መናገር ያለብኝ ተናግሬያለሁ። ሁሉንም ነገር አስረድቻለሁ። ከዛ በኋላ ምርጫ አንተ ነው። የእኔ ምርጫ አይደለም። ሕይወት ምር በምርጫ ነው እሺ። ቆይ አንቺ ለምን በኔ አንገል ነሻትረጂኝ እናት። ሂድ አልኩህ እኮ ሂድ፣ አሁንም ሂድ፣ ነገም፣ ዛሬም ይሳካል ደግሞ መንገዱን ጨርቅ ያርግልህ ሂድ። እሺ፣ ነኝ ምንድነው? ነኝ እሺ፣ በእናት አትንከኝ፣ በቃ አትንከኝ። አላዛር፣ በእናት ውስጤ እየተጎደያው ወክ ለምን እንደዚህ የምትሆነው? ፍቅር ተራርቆ ይሆናል። እስኪ ንገሬ። እኛ እኮ ምሳሌ ነው ለሌላ መሆን ያለብን እኮ ምሳሌ ለመሆኑ ነው ለመሆን እኮ ነው አይደል? በዲስታንስ ሪሌሽንሺፕ ምሳሌ ልንሆና አይደለም ለምሳሌ ምሳሌ የምትሆነው የሰው ልጅ በባዶ ኪሱ አይደለም ምሳሌ የሚሆነው። ገባሻር ላይ ብር እኮ ያስፈልጋል። አቃለው ወጣቶች ነን ብር ያስፈልገናል ግን ስለዚህ በቃ ሰርቼ ያለው ወጣ መቀየር እንችላለን። ይሄው እዚህ እየሰራን አይደል እንደ እስካሁን። እሺ ቆይ ፋይናንሻሊ እንደኔ ተጎዳ ሰው አለ? የለም። ግን እግዚአብሔር ይመስገን በቃ እንደምንም ተፍጨርጭሬ ህይወቴን እየቀየርኩ ነው። ለምን እንደዚህ ተስፋ የምትቆርጠው? እኔ መች ተስፋ ቆረጥኩኝ? እኔ ይሄ ድል ስለመጣልኝ እኔ ይሄ። ተስፋ ቆርጠሃል። እዚህ ያለን ነገር ተመሳሳይ ህይወት ስላስጠላ ነው። ላይክ ይሄን ነገር የመረጥከው ተመሳሳይ ህይወት አስጠልቷል። ተመሳሳይ ወደ ሙሊ ያስጣላ አይገባም። በቃ የሆነ ሰዓት ይቀየራል። እኛ ወጣቶች ነን፣ እዚህ ሰርተን መቀየር እንችላለን። ምን ማለት ነው? እናቴ ሰርተን እንቀየራለን። ነገሮች ግን መስተካከል አለባቸው አይደል? የለባቸውም። አለባቸው። እሺ ቆይ እኔን ለምን እንደምታማክረኝ፣ ዛሬ ምን ነው የመጣው? ምን ነው ንገረኝ። የኔ ነገር በቃ ምንም ግድ እየሰጥሽ አይደለ? የምሬን እኮ ነው ግድሽ ንገረኝ እስኪ ቆይ የምር አንተና አጥጪ ምን ኖር ይመስላል? ንገረኝ። አንተ ሰው አንተ አጥጪ ምን ኖር ይመስልሻል? አንተ ቁጥ ላይ ልትሄድ እኮ እያሰብክ እኮ ነው ያለው። ግድ ስለሆነብኝ እኮ ነው እናቴ። እና ግድ ከሆነበት ይሄዳለ ጥልህ እስኪ ንገረኝ። ይሄን ምን የሚያስጨንቅ ነገር ኖሮ ነው እየኖርን አይደል እንዴ እማ አንድ ሁለት አመት ቻሌንጅ ቻለንጅ ብንከፍል ምን ችግር አለ? ከዛ በኋላ ነገሮች እኮ ይስተካከላሉ። አንድ ቀንም እኮ ይከብደናል። አላዛር ምን ያህል እየተፈተን እንደሆነ ደምደም አይገባ። እስኪ ተረጋግተን እናወራ። ተስፋ ቆርጫለሁ በቃ። በጣም የደበረኝ። ለምንድ እንደዚህ አይነት ነገር ውስጥ የገባሁት? ምን አለበት ፈጣሪ ሆይ ተስፋ ሰጥተኸኝ ለምንድነው ተስፋ የምታነሳኝ ነው ያልኩት። ኮ ከተስፋ ጋር አይደለም እኮ እናቴ፣ በህይወታችን እኮ እያለን ተጋብተን ቢሆን ልጅ ወልደን ቢሆን ኖሮ የሚያስተሳስረን ነገር ብዙ ነገር ይኖራል። ግን ይህ ነገር ከባድ ነው። ወጣቶች ነን እኮ ነገ ምን እንደሚፈጠር እኮ አይታወቅም። አሁን እርግጠኛ ነን፣ ግን በመሃላችን ሰዎች ገብቶ እኮ ይበጠብጡናል። አባቴ ለምን ደግሞ አትረዳኝ? እባክህን። ሆነ አንድ ነገር ልንገርሽ፣ ዛሬ ኢንተርቪውን ሰጥቻለሁ፣ ሰጥቼ ነው የወጣሁት እና እግዚአብሔር ፈቅዶ ከተሳካልኝ የሚሄድ ይሆናል። ዋስናል። ማሚ ያውቃለች

ለኔም ላንች ለጋራ ማን ይኖራል? ንገረኝ እስኪ። ማን አለ? ንገረኝ። አንተን ንገረኝ እስኪ፣ ጓደኛ እንኳን እኮ በስርዓት የለኝም። ታውቃለህ አይደል? አሁን ለምን ነው የምታለቅሺው? እሺ እናቴ እንድታለቅሺ በቃ። ከዚህ በኋላ ጻጥልሻለሁ በቃ። ስለዚህ ነገር አላነሳምንም፣ እንደዚህ ከሆነ ችግር የለም። በቃ ነገሩ ከተሳካ በኋላ ባውራ ነው የሚሻለኝ። እኔ ካሁኑ አንቺ ማሳዘን የለብኝ። በቃ እንድታለቅሽ አልፈልግም እናቴ። ከተገቢ እኮ አንተ ሌላ ሰው እኮ የለኝ። በቃ አልኩሽ በቃ መናገር ስላለብኝ ነገር። ፓስፖርትም ይዘሃል? ፓስፖርት አዎ፣ መግቢያ ስለሆነ ለማሳየት ብዬ ነው። በዚህ ስለሆነ የሚላከው እና ያው ከተሳካልኝ እንደ እግዚአብሔር ፍቃድ። አንተ ግን በጣም ውሸታም ሰው ነህ። በጣም ውሸታም፣ የእውነት አንድ አትወደኝ። የእውነት የምሬ ነው። ፍራንክ ልታረገኝ ብዬ አስቤ ነበረ። የምር እንዳንተ አይነት ውሸታም ሰው በህይወት ይቀርቦኛ። በጣም ውሸታም ሰው ነህ። ምን ማለት ነው? ምን ማለት ነው? መቼም እኮ ልለይሽም ብለህ ነበር ቃል የገባልኝ እና አሁን መች ተለየሁሽ? እናቴ አንተ በጣም ከባድ ሰው ነህ። አላዘር በጣም ከባድ ሰው፣ የምሬን ነው። ጭንቅላት ይሄን ያህል ያስባል ማለት ነው። ተረጋጊ በእናትሽ እኔን ጥሎ ለመሄድ አንተ ተረጋጊ። ቆይ ጥሎ ለጋራ ህይወታችን ነው እያልኩሽ ነው። ለምን አንቺ መሄድ ስለመሄድ አታስፈራራኝ። ሙያ በልብ ነው በልብ። ፈጽመህ ሂድ ነገር አድርግ፣ ግን ሁለተኛ ስሜን እንዳጣራኝ አላቀም ይሄው ቤት አበጣብጠዋለሁ። ቤቱን ትንሱ ቆጣ፣ ምን እምትለኝ እስኪ? ምን ሆነሻል? ምንድን ነው? ተረጋጊ። እሺ በቃ ተረጋጊ። ነው ጥለኸኝ